መንታ መንገድ ከሚለው ታሪክ ክፍል ዘጠኝ ሀያት ከራሄል ጋር ከባጃጅ ስንወርድ ካየችበት ቅጽበት በኋላ ስልክ ስደውልላት አታነሳም። በነጋታውም ወደ ክፍል አልመጣችም። በጣም ጭንቅ አለኝ። ራሄል ልታገኘ ስልክ ብትደውልም ማንሳት አልፈለግኩም። ክፍል ውስጥ ስንገናኝ እናወራለን። ራሄል ምንም አላጠፋችም፣ ግን ሀያት እንደነጠቀችኝ ሀያትን እንደነጠቀችኝ ተሰማኝ አሁን ከራሄልና ከሀያት ትክክለኛዋ ምርጫዬ ሀዩ መሆኗን የተፈጠረውን ክስተት በደንብ አረጋግጦልኛል ዶርም ብቻዬን ተቀምጬ ከሀዩ ጋር ያሳለፍናቸውን ያሳለፍናቸውን አስደሳች ጊዜዎች አስባለሁ በተለያዩ የሀገራችን ክልሎች ባደረግናቸው ጉዞዎች ውስጥ ያሳለፍናቸው ወርቃማ ጊዜያት አይኔ ላይ ድቅን ይላሉ። የሀያት ፍልቅልቅ ሳቅ አይኔን ይሞላዋል። በጨዋነቷ የታጀበው ፈገግታዋ ትውስ ይለኛል። ምራቋን እየዋጠች የሌላ ስትሆን ካየሁ ግን ሰው አልሆንም ያለችኝ ትዝ ይለኛል። በራሴ እበሽቃለሁ። አሁን ሀዩ እንደ ድሮ ደስተኛና ተጫዋች መሆን ከብዶታል። በእርግጥ ከራሄልና ከሀያት አንዷን ሳልመርጥ በዝምታ የቆየሁት ጓደኝነታችን ሊበጠበጥ ይችላል በሚል ስጋት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ቆዩ። ውጤቱ ግን ፉክክር ሆኖ አረፈው። ፉክክሩ ደግሞ ጨዋዋ ራሄልን ራሷ ራቁቷን ፊቴ እስከምትቆም አደረሳት። እውነታውን ልመለከት ብል ኖሮማ ሀያት ከራሄል ጋር የማትነጻጸርበት አንድ ትልቅ ከኔ ጋር የሚያመሳስላት ነገር አላት። ሃይማኖታችን አንድ አይነት ነው። እኔ ደግሞ ሃይማኖቷ ከኔ የተለየችን ሴት አላገባም። አንቺን በሃይማኖትሽ እኔም በሃይማኖቴ የሚለው አባባል የሚያምረው ዘፈን ላይ ብቻ ነው፣ መቻቻልን ለማሳየት የሀገር መሰረት የሆነው ቤተሰብ መናጋት የለበትም። ትዳር ልጅ የሚባል ፍሬ የሚያፈራ ተቋም ነው። ልጆቻችን ወደ አንዱ ሃይማኖት ለመውሰድ በሚደረገው ሽኩቻ መሀል ልጆቻችን ችግር ውስጥ ሊገቡ አይገባም። ትዳሩም በሆይ ሆይታ ይጀመር ይሆናል እንጂ ባለመስማማት መጠናቀቁ አይቀርም። እስልምና ደግሞ የሌላ ሃይማኖት ተከታይ ማግባት አይፈቅድም። ሀዩን የተፈጠረውን ነገር ላይ እጄ እንደሌለበት ለማስረዳት ቢያንስ እንዳገኛት ልት ፈቅድልኝ ይገባ ነበር። እሷ ግን ስልኳን እንኳ አታነሳም። እንደ ድሮ ቁርስ፣ ምሳና እራት አብሮ መብላት ቀረ። መንገድ ላይ ካየችኝ ራሱ መንገድ ትቀይራለች። ሀጅራ ሀያትን እንዴ ሀያትን አንዴ እንኳ የምናገረውን እንድትሰማኝ እንድታስማማት ብትጠይቃትም ሊሳካላት አልቻለም። ጁማ አርብ ትልቁ ኦዲተሪየም ውስጥ የሚካሄደው የሥነ ጽሑፍ ምሽት ላይ ስራዎቻችንን ለማቅረብ ከራሄል ጋር ሄድን። ዝግጅቱ ተጀምሮ ታዳሚው ቦታ ቦታውን ከያዘ በኋላ ሀያትና ሀጅራ ገብተው ከአቅራቢያቸው ከአቅራቢያዎች መቀመጫ በስተግራ በኩል ራቅ ብለው ተቀመጡ። ከራሄል ጋር አብረን ያደርን ጊዜ የጻፍኩትን ግጥም በቅርብ ለሀያት እውነቱን ለማስረዳት እንደሚረዳኝ አሰብኩ። ገጣሚዎቹ እየተጠሩ ስራቸውን ማቅረብ ጀመሩ። የሪቾ ተራ ደረሰና ወደ መድረኩ ወጣች። ስርየት ብላ የግጥሙን ርዕስ አስተዋወቀችና ጉሮሮዋን ከጠረረገች በኋላ ግጥሙን ማንበብ ጀመረች። የታመመ ልቤን የሚያሽረው አቶ ዘወትር ሲሰቃይ መድኃኒት በአንድ ለሊት ፍቅር ቁስሉን አጠፋኸው፣ በእጅህ ልስላሴ ገላዬን አከምከው፣ በከንፈርህ ጣዕም ምሬትን ገደልከው፣ ገላዬ ላይ ነክሰህ ሰላሜን መለስከው። ልቤ ሰላም ሲያገኝ ሐሴት ሊያገኝ ነፍሴ ጉድለቴን ሚደፍን የሰመመን ልብሴ ተቸረኝ። ከፍቅርህ ጠፋን ምድር ለቀን ስርየት ሆነ ያኔ ፍቅርህን ስትቸረኝ፣ የኔነሽ ስትለኝ አለችና ወደ ቀጣዩ ግጥም ለመሻገር ወረቀቱን ገለጸችው። ሀያት ከዚህ በላይ ለመቆየት አቅም አጣች። እንበዋን በህጃቧ እየጠራረገች አዳራሹን ለቃ ወጣች። ሀጀራም ተከተለቻት። ይሄ ግጥም ሆን ተብሎ ለሀያት አክረምን አንሶላ ተጋፍፊያለሁ ብላ ለማሳመን ያቀረበችው መሆኑ ገብቶኛል። ደግሞም ተሳክቶላታል። እኔም ግጥም የማቀርብ እቅዱን ሰርዤ አዳራሹን ለቅቄ ወጣሁ። ውጭ ላይ ሀጅራ ሀያትን አቅፋ ስታባብላ ታገኘኋቸው። ልጠጋቸው ስል ሀጅራ እራሷ እንድርቅ በእጇ ምልክት ሰጠችኝ። ከሀያት ጋር ለመነጋገር ጥሩ ሰዓት አይደለም ብላ ስላሰበች ይመስለኛል እንድርቅ ምልክት ያሳየችኝ። ቆይ እኔስ ማን ይረዳኝ? ለምን አንዷ እንኳ እንድወራት አንድ እንኳ እንዲያወራት አትፈቅድልኝም? ለምን? ብስጭቴ ጣራ ነካ። ወደ ዶር መሄጄ ማንም እንዳያናግረኝ ተናግሬ በብርድ ልብስ የተጠቅልየተኛው እንቅልፍ ግን የለም። ጠዋት ላይ ሀጅራ ደወለችልኝ። የዛሬን ያድርገውና ሌላ ጊዜ በዚህ ሰዓት ሀዩ ደውላ ቁርስ አረፈድክ እያለች ትበሳጭብኝ ነበር። ሀያትና ራሄል ላይ ላዩን ሰላም ናቸው፣ ግን ውስጥ ውስጡ እንደ ዱሮ አይመስሉኝም። ስልኬን አንስቸው ሀጁ በአላህ ሀያት ላናግረው አለች በይኝ አልኳት። ምኞቴ ነበር ወይ ላናግረው። ባክህ ወደ ቤት ልትመለስ ሻንጣዋን እያዘገጃጀች ነው፣ የሆነ ነገር አድርግ አለችኝ። ሀዩ ጸጸቴን ከአቅሜ በላይ ልትከምርብኝ ነው። የክፍላችን ስቃይ በእኔ ምክንያት ወደ ቤቷ ስትመለስ ከማይ ብሞት እመርጣለሁ። አሁን ዶርመናት አልኳት። ሀጅራም የደወልኩህ የደወል ኩልህ ቁርስ ልንበላ ከግቢ ልንወጣ ስለሆነ ነው። እንግዲህ የሆነ ነገር አድርግ፣ ያለበለዚያ ትኬት ቆርጣ ወይ ዛሬ አለያም ነገ ሄዳለሁ ብላለች አለችኝ። ሀዩ የሌላ ሰውን ካየችኝ ሰው እንደማትሆን አስቀድማ ነግራኝ ነበር። ትምህርት እስከ ማቋረጥ የሚያደርሰው ህመም እንደፈጠርኩ ባሳስብ፣ በጣም በራሴ ተበሳጨው። ሀዩን ማስቀረት ከቻልኩ እኔ ራሱ ሰው አልሆንም። ሀጅራ ሲወጡ ሚስኮል እንዲታደርግልኝ ተነጋግረን ስልኩን ዘጋች። ይገርማል ሀዩን ከአጠገቤ ማጣት እንዲህ ያመኛል ብዬ አስቤ አላውቅም። በአቅራቢያችን ያሉ መልካም ነገሮች ጥቅም የምንረዳው ስናጣቸው ነው። ራሄል ደውላ አብረን ቁርስ እንድንበላ ጠየቀችኝ። ራሄል በፉክክሩ ምክንያት በጓደኝነታችን መሀል የተፈጠረው ክፍተት እሷንም በጣም አሳስቧታል። እኔ ግን የሀጅራን ስልክ እየጠበቅኩ ስለነበር መብላት እንደማልፈልግ ነገርኳት። ራሄል ብዙ ጊዜ አልበላም ካልኳት ውጭ ወጥታ በስርዓቱ አትበላም። ሀዝራ ሚስኮ ስታደርግልኝ ከዶርም ተነስቼ ከግቢው ውጭ ወዳሉት ምግብ ቤቶች ሄድኩ። ሀያትና ሀዝራ ሁሌም የምንበላበት ቤት ቁርስ አዘው ተቀምጠዋል። የአይኔ አበባ ለማስተናገድ የአይኔ አበባ ለማስተናገድ ተንደፋደፋለች። የምትሰራው ምግብ ይጣፍጣል። ከኔ ጋር ደግሞ ስለምንግባባ አንዳንዴ ቆንጆ ምግብ ስትሰራ እንዲቀምስላት በእቃ ትሰጠኛለች። ሀያትና ሀያትናኔ ሁሌም ሳንዱሽት በወተት ነበር ቁርስ የምንበላው። ከነ ሀያት ፊት ለፊት ተቀመጥኩና የአይኔን አበባ ያየሁ የአይኔን አበባ እያየሁ ሳንዱሽትና ወተት አልኩ። ሀያት ቀና ብላ ስታየኝ ፊቷ ተቀየረ። ጠልታኛለች፣ ግን እውነቱን ለማስረዳት ከዚህ የተሻለ ጊዜ አላገኝምና ከነበርኩበት ጠረጴዛ ተነስቼ ሀያት አጠገብ ተቀመጥኩ። ሀዩ ምራቋን ዋጥ አደረገችና ምን ፈለክ? አለችኝ። ሀዩ በአላህ ይሁንብሽ አንዴ ብቻ አዳምጭኝ፣ አንዴ ብቻ ላስረዳሽ አልኩ። በአይኔ እየተለማመጥኳት ሀዩ የንዴት ፈገግታ ፈገግ ያለችና እምባዋ እየቀደማት እንዴት እንዴት እንደ ሳምካት ነው የምታስረዳኝ? እንዴት እንደ ረከስክላት ነው ወይ የምታብራራልኝ? ከኔ ጋር ለትዳር ለመተጫጨት ዝሙት ላይ እንዳንወርቅ እናትሽ የኑሩ ምናምን አልክ። ከኔ ጋር ስትሆን ሃይማኖተኛ ሃይማኖተኛ ይሰራሃል። እኔ እኮ ከክብር በክብር አግባይ ነበር ያልኩህ የመግባት አቅሙ ነበረ፣ ግን አንተ የትም መልከስከስ ነው የመረጥከው እና ምኑን ነው የምታስረዳኝ? አለች እና። እንቧን በሂጃቧ ጠራርጋ ቀጠለች አክረም ከአንተ ጋር ብዙ ህልም ነበረኝ ቀጣይ ህይወቴን ያለምኩት አንተን የህይወቴ አንድ አካል አድርጌ ነበር ሁሌም ከእንቅልፌ ስነሳ ማየት የምፈልገው አንተን ነበር ዛሬ ግን ላይኔ ማስጠላ አስጠልተኸኛል ደግሞም በፍጹም የኔ መሆን አትችልም፣ አለችኝ። የኔ መሆን አትችልም ያለችኝ የማልወዳት መስሏት ከሆነ ብዬ ለምንድን ነው ያንቺ የማልሆነው አልኳት። ሙሉ አካሏን ወደ እኔ እያዞረች ዝሙተኛ ወንዶች የዝሙተኛ ወንዶች የዝሙተኛ ሴቶች ናቸው የምትለውን የቁርአን አንቀጽ እኮ አንተው ነበርክ የምትደጋግማት። አሁን ቆሽሻሃል። ለንጽህና አትገባም። የኔ ላደርግህ ብል ጸቤ ከፈጣሪ ጋር ነው የሚሆነው አለችኝ። ሀዩ ስታወራ የከደኋት ባሏ እንጂ ገና ለፍቅር የጠየቀችኝ አትመስልም። አምባገነን ናት። አምባ ገነን ናት። ሪቾ ግን ለማሸነፍ ነው የምትሞክረው። እንዲህ ሀዩ አታለቃቅስም። ዝም ብዬ ሳዳምጣት የነበረው ሴቶች እንደዚህ በስሜት ሲያወሩ ከወንዱ የሚፈልጉት ትኩረትን እንጂ መልሱን አይደለም ብዬ ስላሰብኩ ነው። ስትጨርስ ቀስ ብዬ ማስረዳት ጀመርኩ። አሁን ቆሻሻ ወንዶች የቆሻሻ ሴቶች ናቸው፣ ግን እኔም ራሄልም ቆሻሾች አይደለንም አልኩ። ባክህ አለችኝ እያፈጠጠችብኝ። አሁን ለማዳመጥ ዝግጁ መሆኗ ስለገባኝ እኔና ራሄል ዝሙት አለመፈጸማችንና የዛን ቀን የተፈጠረውን ነገር እንዲ አንድም ሳላስቀር አስረዳኋት። ሀያትን እንባ በእንባ ሆነች። ከተቀመጠችበት ብድግ አለች እና መሬቱ ላይ በግንባሯ ተደፍታ ጌታዋን አመሰገነች። ለኔ ንጽሕና ጌታዋን የምትመ የምታመሰግን ሴት እንደ ሀያት ያሉ ሴቶች ከሚሊየን አንድ ናቸው። ቁርስ እንደቀረበ ሀዩ እንደለመደችው የኔን ቆርሳ በላችብኝ። ደስ አለኝ፣ ታርቀኛለች ማለት ነው። ወዲያው አኩሻ ግን አለች። ግን ምን አልኳት? ፈገግ እያልኩ አሁን ታረቅን ብቻ ነው የሚባለው ወይስ አለች፣ አይኗን በሀፍረት እየሰበረች። ምን ለማለት እንደፈለገች ስለገባኝ ሴሚስተሩ ሲያልቅ ኒካህ እናደርጋለን እኔም ከአሁን ቤት እናገራለሁ፣ አንቺም ንገሪያቸው አልኳት። በደስታ ልታብድ ምንም አልቀራትም። ወዲያው ስልኳን አንስታ ራሄል ጋር ደወለችና ጠራቻት። ሬቾ ስትመጣ እኔም እዛዋለሁ። አየችንና ኦ ገባኝ፣ ሀዩ አሸነፈች ማለት ነው አለችኝ። አዎ አልኳት፣ አይን አይኗን እያየሁ። ሬቾ በጣም ፍትሐዊ ናት፣ አታለቃቅስም፣ ግን በጣም ትወደኛለች። እኔም ሃይማኖታችን ቢመሳሰል የመጀመሪያም የመጨረሻ ምርጫዬ እርቾ ነበረች። ራሔል እንደምንም ፈገግ አለችና እንደዚህ አራታችንም የምንሰበሰብበት ቀናፍቆይ ነበር አለች ከዛም ራሷ የዛን ቀን እንዴት ውጭ አብሬያት እንዳድር እንዳደረገች ሀዩን ለማሳመን የተጠቀመቻቸው መንገዶች ተረከችልን እርቾ ሽንፈቷን በጸጋ መቀበሏ በጣም አስደሰተኝ እርቾ ኮ ጨዋናት ብያችሁ ነበር ከቀናት በኋላ ለመጀመሪያ ጊዜ አራታችንም እንደ ድሮ አንድ ላይ